ደቂቃ ሳላበዛ አሁን እኔ ላይ ያለው ሰዓት አራት ሰዓት ከ25 ይላል። በጣም ከበዛ 30 ደቂቃ ከአሰ 25 ደቂቃ እጠቀማለሁ። ይህን ታሳቢ አድርጋችሁ ልባችሁ ሳይባክን ለተወሰነች ደቂቃ እንማማራለን። ምስጢሩን፣ ጥበቡን ለሁላችን ይግለጥልን። እስከ ሞት ድረስ የታመንክ ሁን የህይወት አክሊል እሰጥሃለሁና ይሄ ቃል በራእየ ዮሐንስ ምዕራፍ ሁለት ቁጥር አስር ላይ ፍቁረ እግዚእ ወልደ ነጎድጓድ የመድኃኔዓለም ወዳጅ ልዩ ወዳጁ ቅዱስ ዮሐንስ የጻፈው የህይወት መመሪያችን ነው። የዛሬው በዓል ቀደም ሊቃውንቱም በቀጣይ ወጣቶቹም ሲናገሩት የነበረው ሲያውጁት የነበረው በወረብ በዜማ ይህንኑ ቃል መሰረት አድርገው ነው። የዚህ በዓል መሰረቱም ይሄው ነው። እስከ ሞት ድረስ የታመንክ ሁን ሁላችሁም ይህን ቃል ተናገሩ ድምፃቸው አይሰማም ነገሮችን ለማሳጠር ተባበሩ ምን እሰጥሃለሁና የህይወት አክሊል ታማኝነት የድል አክሊልን ያስገኛል በረከትን ያሰጣል ታማኝነት ልማ ጆሮአችን ስለጠገበው ሁልጊዜ ስለሚነገር ታማኝነት የሚለው ቃል ቀላል ነገር ይመስላል። በዚህ ዓለም አሁን ዛሬ እንደውም ባለንበት ዓለም የጎደለ ነገር ቢኖር በዋናነት ታማኝነት ነው። ታማኝነት ለድል አክሊል የሚያበቃ ዛሬ የምናከብራትን ያከበርናት እግዚአብሔር ያከበራትን በሷም ክብርኛ እንድንከብር እድል የሆነችን የቅድስት አርሴማ ሰማይት መሰረቱ ይኸው ነው ታማኝነት ነው። ለእያንዳንዳችን ከእግዚአብሔር የተሰጠን ጸጋ አደራ አለ። አባቶቻችን ታማኝነትን ሲገልጡት ሰማይ ሩቅ አደራ ጥብቅ ይሉታል። የሰማይ ያህል የራቀ ነው ታማኝነት የታደሉ ሰዎች ናቸው የሚያከብሩት። ለታማኝ ሰዎች የሚሰጡት፣ የሚገልጡት አንዳንድ ሰዎች እንደው ታማኞቹ ነው ከተገኙ፣ እገሌ በአፉ ጨው አይሟሟም ይላሉ። ጨው በተፈጥሮ እንኳን ምራቅ ውስጥ ገብቶ እንዲሁም ይቀልጣል። ግን የታማኝነትን አስፈላጊነት በተለያየ መንገድ ይገለጣል። የቅድስት አርሴማ ታማኝነት በ290 ዓመተ ምህረት የተከናወነ ድርጅት እስካሁን ድረስ አዲሱ ነው ቀጥሏል። በስንት ዓመተ ምህረት አልኩኝ? በ290 ሙሉ በ290 ዓመተ ምህረት ከልደተ ክርስቶስ በኋላ ዛሬ 1728 መስከረም 29 ቀን ላይ እያከበርን ነው። ያላረጀ በዓል አዲስ በዓል በቦታ ያልተወሰነ በዓል ከኛ እጅግ በጣም በጂኦግራፊ አቀማመጥ ከኛ በጣም በራቀ ሀገር የተፈጸመ ነገር ግን የአንድ አባት የአንድ እናት ልጆች ስለሆን ያላረጀ ቃል ኪዳን። ሶስት ዋና ዋና ነገሮችን የዛሬ በዓል መነሻ የሆኑ ሶስት ነገሮችን ብቻ ጠቅሼ አቆማለሁ። አንደኛ ቅድም በመግቢያ እንደተናገርኩት የድል አክሊል የተቀዳጀችበት ቀን ነው። ምን ያደረገበት የድል አክሊል የአሸናፊነት አክሊል። በዚህ ዓለም እኛ አሸናፊ ነው የምንለው ሰው ደብድቦ ያሸነፈ፣ ገሎ ያሸነፈ፣ በተለያየ ምክንያት አሸናፊ ናቸው የምንላቸው ነገሮች በጦርነት ዓለም ንብረት አጥፍቶ ሰው ገሎ በዚያ ቋንቋ ነው። በዚህ ተቃራኒ ነው የቅዱሳን አሸናፊነት መንገዱ የተለየ ነው ግን አሸናፊዎች ናቸው። በድል በአሸናፊነት የገደሏቸውን በማዳን ክርስቲያን ያድናል፣ የሚገል ሳይሆን ክርስቲያን ምን ያደርጋል? አሸናፊነቱ በአዳኝነት ነው የሚጠናቀቀው። እግዚአብሔርም ይህን ዓለም እንዲህ አድርጎ ነው የሚገሉትን በማዳን ሙቶ አይደለ ዓለምን ያሸነፈው። ክርስቲያንም እንደዚሁ ነው። ሰይጣንን ያሸነፈው ሙቶ ነው። እግዚአብሔር የማይሞተው አምላክ ዘላለማዊ ንጉሥ። የእግዚአብሔር ልጆች እንደዚህ ነው። በሞታቸው ዓለምን ያሸንፋሉ፣ የድል አክሊልን ይቀዳጃሉ። ቅድስት አርሴማ ዛሬ የድል አክሊል የተቀዳጀችበት ነው። ሐዋርያው ቅዱስ ጳውሎስ እለበታ አምኖ ተጋደሉ ሞሩ ነገሥተ። በእምነቱ ነው እግዚአብሔርን አምነው የተጋደሉ ክርስቲያኖች ሞው ነገስት ነገስታትን ድል ነሱ። ማን ድል ነሱ? ምድራዊ ነገስታትን፣ ከሃደያን ነገስታትን፣ በውስጣቸው እግዚአብሔር የሌላቸውን ነገስታትን ከሃደያንን ድል አደረጉ ይላል ሐዋርያው ነው። ዕብራውያን ምዕራፍ 11 ቁጥር 33 ላይ ገለጥ ስታደርጉት በታምኖ በመታመን እግዚአብሔርን ያድነኛል ብለው የሚታመኑ ክርስቲያኖች ሞኡ ነገሥተ ከሃዲያኑን የሚያሰቃዩቸው፣ የገደሏቸው፣ የመሰሏቸውን እነሱ አሸነፉ ይላል። ዛሬ የድል አክሊል ስንል ቅድስት አርሴማ ከሮም ጀምሮ እስከ አርማናያ ድረስ በሮሚያ ወይም አሁን በአሁኗ ጣሊያን በምንለው ታላቁ የካድያኑ መሪ ዲዮቅልጥያኖስ ዓለምን ያንቀጠቅጥ የነበረው እልፍ ብሎ ከዚያም ራቅ ብለው ሲሸሹ የአርማንያው መሪ ድርጣድስ የሚባሉ ኃያላን ከተራ ሰው ጋር አልነበረም። የክርስቲያኖቹ ጠብ ከመሪዎቹ ጋር ነበረ፣ ከፍተኛ ጠብ የነበረ ለጊዜው እነሱን በሰው ሰውኛው ያሸነፉ መሰላቸው ግን በተቃራኒው በመጨረሻ ላይ ግን ድል ያደረጉ የገደሏቸውን በማዳን የሚገርም ነገር ነው። የገደሏቸውን ምን በማድረግ ክርስቲያን አዳኝነት ነው። የተራበውን በማብላት ነው፣ የተጠማውን በማጠጣት ነው፣ የታረዘውን በማልበስ ነው፣ የተጎዳውን ከጉዳቱ በመመለስ ነው። አዳኝነት የእግዚአብሔር ልጅ እንደዚህ ነው የሚያደርገውና ነ ዛሬ ሞው ነገሥተ ያላል ነገሥታት እንድላደረጉ እሱ ብቻ አይደለም። ወፈጸሙ አፈ አናብስት የአናብስት ነሀ አፍ ዘጉ ይላል። ቅድስት አርሴማ ለአናብስት ተሰጥታ ነበር። አናብስት የተራው አናብስት ስጋዋን እንዲቆራረጡ አጥንቷን እንዲፈልጡ ለአናብስት ተጥላ ነበረ። የሚገርመው ነገር ግን ገድሏ እንደሚናገረው አስረው ወስደው ለአናብስት የጣሉት ሰዎች እነዚህ አናብስት ወታደሮቹን በሉ። እሷ ግን ካሄደው ተንበርክከው ሰገዱላት ይላል። ወፈጸሙ አፋ አናብስት። እነ ዳንኤል አልፈውበታል። ብዙ የእግዚአብሔር ሰዎች እንደዚሁ ተወርውረው ምጡላ አንበሳ ተብሎ ገላቸው የተጻፈላቸው ብዙ ቅዱሳን አሉ። ልክ ዘመኑ ክፉ ዘመን ነበር። ዘመነ ሰማዕታት ነው። ከሀዲያን የበዙበት ክርስቲያኖች የሚሰቃዩበት ጥሩ ዘመን ነበር ያ ዘመን ዘመነ ሰማይታት ክርስቲያኖችን ልክ እንደ ኳስ ሜዳ አናብስት በብዛት ባሉበት አካባቢ ወስደው እንዴት እንደሚላጓቸው የሰዎቹን የክርስቲያኖቹን አካል እንደ ኳስ ተጫዋቾች አናብስት እንዴት እንደሚጫወቱባቸው በትርኢት መልክ የሚያዩበት ዘመን በዚያ ዘመን ነው ቅድስት አርሴማ ለአናብስት በተጣለችበት ጊዜ ግን የእግዚአብሔር ኃይል ከባድ ነው። የእግዚአብሔር ስልጣን ኃይል፣ እግዚአብሔር ከነሱ ካራ ከሆነ የአናብስትን አፍ ይዘጋሉ፣ የእሳቱን ኃይል ያጠፋሉ። የተጻፈውን ነው የምናገረው፣ ሐዋርያው ቅዱስ ጳውሎስ ያለው ነው፣ የተጻፈው ነው። የእሳትን ኃይል ያጠፋሉ፣ የአናብስትን አንደበት ጉረሮ ያደክማሉ፣ ይዘጋሉ። እናም የወረወሯትን ሰዎች የበሉ አናብስት ለእሷ ግን ከእግሯ ስር ሂደው ተንበረከኩ። ይላ ክርስቲያኖች እና ነገሩ መንፈስ ቅዱስ አናብስት የእግራቸውን ትቢያ እየላሱ ጓደኛ አድርገው የነሱ የእግራቸው ትቢያ ስጋ ሆኖ እየተለወጠላቸው ምግብ ሆኗቸው ኖሩ ይላል ክርስቲያኖች። እንደዚህ ነው የእግዚአብሔር ልጆች እና አንደኛ የድል አክሊል የተቀዳጁበት ነው የተቀዳጅችበት ነው የድል አክሊል ማለት እንግዲህ እንደሚታወቀው በሀገራችን በዓለማችን የሮጡ ሰዎች የሚሸልሙት ሽልማት አለ፣ የሚሰጣቸው የአሸናፊነት ምልክት አለ። ሜዳሊያ የምንለው ይሄ ሰው ሰራሽ በጊዜ የሚገደብ ነው። ዘላለማዊ አክሊል የህይወት አክሊል ነው። አክሊል ህይወት፣ ዘላለማዊ አክሊል፣ ከእግዚአብሔር የሚሰጥ አክሊል በአሸናፊነታቸው ልክ በዚህ ዓለም ሰዎች በአቅማቸው መሬት ሊሆን ይችላል፣ መንገድ ሊሆን ይችላል፣ የተለያዩ ነገሮች ሊሆን ይችላሉ። ሁሙ ስመ ዘላለም ዘይሃልፍ ለዘላለም መታሰቢያና የማይጠፋ ስም ልብ በሉ። መታሰቢያና ምናልኩኝ የማይጠፋ ስም የተለመደው ቃል ነው። ትንቢተ ኢሳይያስ ምዕራፍ 56 ቁጥር አምስት ላይ በቤቴ በቅጥሬ ቃሌን ለሚጠብቁ ትእዛዜን ለሚወዱ ለሚያከብሩ ሰዎች በቤቴና በቅጥሬ፣ በምኔና በምን በቤቴና በቅጥሬ ለዘላለም የዘላለም መታሰቢያና የማይጠፋ ስም ስምና መታሰቢያ እሰጣቸዋለሁ። መጽሐፍ ቅዱስ ነው እየተናገርኩ ያለው። ትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 ላይ ለዘላለም የማይጠፋ መታሰቢያና ስም። መታሰቢያው ዛሬ አሁን ልክ አንቀጸ ብርሃን ቅድስት ማርያም ተብሎ መታሰቢያነቱ በመቤታችን ነው። የታቦት ደባል የለውም፣ እንጂ እዚህ በተደራቢነት ነው አርሴማ ያለችው። በእሷ ስም ብቻውን ቤተክርስቲያን አለ የለም። እንደ ከተማችን ውስጥ ራሱን የቻለ መታሰቢያ የማን ቤተ ክርስቲያን ተብሎ የሚጠራ አርሴማ አርሴማ ቤተ ክርስቲያን፣ የዘላለም መታሰቢያ የማይጠፋ ስም አርሴማ። ትውልድ ሁሉ በአካል አርሴማን የሚያውቅ ሰው እዚህ የለም። የዛሬ 1728 ዓመት ዓመት የተፈጸመ ክንውን እንኳን እኛ የእኛ አያቶቻችውሁ በአካል አላዩአትም። ግን መታሰቢያውና ስሙ ዘላለማዊ ስለሆነ ከእግዚአብሔር የተሰጠ ስለሆነ እስካሁን አለ፣ ይቀጥላል። እስከ ዓለም ፍጻሜ ድረስ አያረጅም። የዚህ ዓለም ጠበብት፣ የዚህ ዓለም ሀብታሞች በሰማይ የበረሩ ትናንት ዓለምን ሲያንቀጠቅጡ የነበሩ አሁን ስማቸው ተረስቷል። ምናልባት ቢበዛ በተከሉት ሐውልት መልካም ነገር የተወሰነ ትውልድ ለዚያውም፣ ሁሉም አይተባበርም። አንዱ ሲያመሰግን ሌላው ይሳደባል፣ ይዘርፋል። አንዱ ሲያስተካክል፣ እንዲያውም የመቃረኛ ምልክት ነው። በዚህ ዓለም ውስጥ ያሉ የመሪዎች ደጋፊውና ነቃፊ ይበዛበታል። ሁሉም ተባብሮ ዋጋ የሚሰጠው ታሪክ የዘላለም ስምና መታሰቢያ የሚያስገኝ የድል አክሊል የተቀዳጀችበት ነው። ከሳት አንፃር ግን ሶስት ነገሮችን ስላልኩኝ አንዱ ይ ነው። ሁለተኛው አንደኛው ምንድን ነው ያልኳችሁ? ምንድን ነው ያልኳችሁ የድል አክሊል የተቀዳጀችበት። ሁለተኛው ቅድም ልጆች መዘምራን ሲዘምሩት የነበረ? ዘላለመዊ ህይወት ወይም ደግሞ እርስት የመጨረሻ ቅደም በግዝ ቋንቋ ዋጋዛ እምኩይ ውስተ ሰናይ እሞት ውስተ ህይወት የዓለም ክፉ ዓለም ነው። የምንገፋፋበት ዓለም ነው። ደስታው የማያዛልቅ መከራው ከአቅም በላይ ሆኖ የማያስጨንቅ ሁለቱንም በተፈራራኪነት ይዘን የምንኖርበት ዓለም ነው። ፍጹም ደስታም የለውም ከአቅማችንም በላይ የሆነ ከእኛ በላይ የሆነ አስጨናቂም ነገር የለውም። ሁለቱን ግን በተፈራራቂነት ተሸክምንበት የምንኖረ ፍጹም ደስታ ወዳለበት ሲገፉ ሲያሳድዱ የነበሩ አልፈው መሳደድ፣ መታሰር፣ ለአናብስት መጣል ወደሌለበት ፍጹም ደስታ ወዳለበት ኦ ብሲቶ አብይ ሃይማኖት እጪ የኩንኪ በከመታምንኪ ወገብርኪ ፈቃዶ ለልውር ከመ ትባኢ ሀገረ እንተ ኬንያሃ ዋሃናጽ ወልደ እግዚአብሔር። አንቺ ሴት ሃይማኖትሽ ታላቅ ነው እንዳልሹ ይሁንልሽ፣ በማቴዎስ ወንጌል ተጽፏል። ታላቁ ሊቅ ቅዱስ ያሬድ ጥሩ አድርጎ አመስጥሮታል። ወገብርኪ ፈቃዶ ለልውር ከዚህ ዓለም መሪዎች እግዚአብሔርን ከሚያስቱ ይልቅ የእግዚአብሔርን ፈቃድ አስቀድመሻልና፣ የዚህ ዓለም መሪዎች ፈቃድ በሰው ሰውኛው መልካም ነገር ነበረ። የጠየቋት አርሴማ ጋብቻ ነው። የጠየቋት ግን ከጋብቻው ጀርባ ጋብቻ ርክሶቱ ነው። አይደለም፣ ጋብቻ መጥፎ ነገር ነው አይደለም። ጋብቻ መልካም ነው፣ እግዚአብሔር የወደደው ነው። ከጋብቻው ጀርባ ግን የረከሰ ነገር ነበር፣ የተበላሸ ነገር ነበር። እግዚአብሔር የሰጣት ውበቷ ልዩ ነው። ከመቤታችን በስተቀር ከመቤታችን በታች እንዳንገዳደር መለል ተፈጥሮን መቤታችን ወላዲተ አምላክ ድንግል መልኳም የአምላክ መልክ ነው። ከሷ የሚስተካከል የሚነጻጸር የለም። ከድንግል በታች ደግሞ አርሴማ በውበቷ የዓለምን ነገሥታት ማርካለች ውበቷ ገና ሳያያት ነው። ዲዮቅልጥያኖስ በፎቷ በስዕሏ የተማረከው የተንበረከከው፣ ግን ምን ያደርጋል እግዚአብሔር የሌለበት ሆነ። እግዚአብሔርን ይዞ ቢጠይቃት ትስማማበት ነበረ። እሱ የሚያመልከው በእጅ የተሰራ አይን እያለው የማያይ ጆሮ እያለው የማይሰማ ሙሉ አካል እያለው የማይንቀሳቀስ ሰው ሰራሽ ደካማ ሳያያት ሳያውቃት በፎቷ እና በስዕሏ ብቻ ተንበርክኮ ብዙ ሰራዊትን አሰለፈ፣ በሰራዊት ኃይል ጎትቶ ለማምጣት በስልጣኑም። ልብ በሉ ምዕመናን፣ ይህ ታሪክ ሲጠረቅ እኔ ብሆን እያላቸው እህቶቻችን፣ ዛሬ በሚዲያ ላይ የምናየው ከዚህ ጋር የምናነጻጽረው ሞባይሎቻችን ከፈት ስናደርገው የሚቀርቡ ጥያቄዎች የተለያዩ ናቸው። በዚህ ተቃራኒ የሀገር የጣሊያኑ መሪ ነው የጠየቀ እሱን ሸሽታ ስትሄድ ሌላው መሪ ነው ይችዘን የትገባለች ያለው። ሁሉም ግን እግዚአብሔር ሌለበት ስለነበረ እግዚአብሔርን ይዘው ቢሆን ኑሮ ጋብቻ መልካም ነው። ቅዱሳን አባቶቻችን የተገኙበት ነው። እግዚአብሔርም እንኳ እኛን ለማዳን የእሱ ልደትና የእኛ ልደት ባይነፃፀርም ዓለምን ለማዳን የተጠቀመበት በመወለድ ነው። ስጋን በመልበስ ነው። ግን ከዚህ ጋር አይገናኝም። ምናምን ተነጻጻሪ አይደለም። ከጋብቻዎች እንበለ ሩካቤ ሎቱ ስልሃት ከዚህ ጋር እንዳታገናኙ። ለዘላለም ተዘግቶ ይኖራል። ማንም አልገባበትም፣ ቀድሞም አልተገባበትም። ለዘላለም ተዘግቶ ይኖራል። ህዝቅኤል እንዳየው ውኸት ሰድ እንግዲህ ፊን ተወለደት ህዝቅኤል ያያት ምስራቅ ለዘላለም። ነገር ግን ከዚያ ባለፈ ወላዲተ አምላክ ድንግል እናታችን የተገኘችው በፍጹም በሩካቤ ሥጋ ስለ በፍጹም በንጹህ ጋብቻ ነው እና ጋብቻ መልካም ነው፣ እግዚአብሔር ያከበረው፣ እግዚአብሔር የሌለበት ቅድም እንዳልኳችሁ አጋንንት ጣዖት የበዛበት እግዚአብሔር የማይመል በሰው ሰውኛና በስልጣን ብቻ ለመማረክ የተደረገውን ነገር አልተቀበለችው። ውበቷን ከእግዚአብሔር ያገኘችው ነው። ይሄ ነው ታማኝነት። ታማኝነት ማለት የተሰጠንን ሀብት የተሰጠንን ፀጋ በአግባቡ መጠቀም ነው። ታማኝነት ከእግዚአብሔር የተሰጠን አጉል ቦታ መጣል ከእግዚአብሔር ጋር ያጣለ። ቅድስት አርሴማ የዚህ ዓለም ስልጣን አላጓጓት። እንግዳ የያዘችው ስጋ እኛ የለበስ ነው ስጋ ነው። ሰማይትነት ማለት በሁለት መንገድ ይተረጎማል። ደምን በማፍሰስ ሰማይትነት አለ። ዘእን በለ ደም ፈቃድን በመግታት ፈቃደ ስጋን በመክታት አጉል ፍላጎቶችን በመገደብ ሰማይትነት አለ። አሁን እናንተም ራሳችሁ ክፉ ዘመን ነው። ሰርቶም እንኳን ለማግኘት በጣም አስቸጋሪ የሆነበት ዘመን ነው። የሚበላው የሚጠጣው፣ ኑሮን ለማሸነፍ ጊዜን ማግኘት በራሱ ከባድ ነው። እንደው ልማድ ሆኖብን ነው እንጂ ጊዜውን ጠቀም ቀለል አድርገን መጠቀም እንችላለን ይህንን ለማድረግ ዝግጆች ናቸው አባቶቻችን ለማለት የተፈለገው ግን እዚህ መገኘት ሰማዕትነት ነው ጊዜን መስጠት መታዘዝ ሰማዕትነት ነው ዘእንበለ ደም ቅድስት አርሴማ ግን ሁለቱንም አከናውነዋለች ያለ ደምም በደምም ያለ ደም በመሰደድ ስደት ሰማይትነት ነው። ዲዮቅርት ዮሐንስ ሲፈልጋት ሽሽት ከጣዖት አምልኮ ከካህዳያን አስተሳሰብ ከሞት አይደለም የሸሸችው፣ ከዓለማዊነት ነው የሸሸችው። ከምንድን የሸሸችው? ከማይረባ ዓለማዊነት፣ እግዚአብሔርን ከሚያጣላ ዓለማዊነት፣ ዛሬ ዓለምን ከሚያንቀጠቅጠው ዓለማዊነት ተዳፈርክ እንዳትሉ እንጂ ቤተ መቅደሱ ድረስ የገባውን ዓለማዊነት ነው የሸሸችው። ከዓለማዊነት ወደ መንፈሳዊነት። ይሄ ሰማይት ክርስቲያን ሆኖ መገኘት በዚህ ዘመን ሰማይትነት ነው። ክርስቲያን ሆኖ መገኘት እና ኦቨሲቶ አብይ ሃይማኖት እጂ የኩንቲ በከመታ የከዲዮ ቅርጣያኖስ ሸሽታ ሄዳ እዚያ የሸሸችበት መሪ ደግሞ ለእኔ ይገባኛል ብሎ ለራሱ የገዳሙን ያረፈችበትን ገዳም እመምኔት እባክሽ አባብ ይልኝ ንግስት ሁና እዚህ ትኖራለች በክብር የዚህ ሀገር የአርማንያ መሪ ትሆናለች ብሎ ጠየቃት። እመምኔቷ ለሰውየው እሺ ያለች መስላ ግን የመከረቻት ያሹ መንገድ ትክክል ነው። የዚህ የካሃዲ ሙሽራ ከምትሆኝ የመንግስት ህጽናት ሙሽራ ብትሆኝ እኔ መመርጣለሁ። እግዚአብሔር ጽናቱን ሚስትሽ በርች ብላ አጠነከረቻል። የእሷ ሽምግልና አላዋጣም። ሰራዊቱን ልኮ በግድ አስገድዶ እየጎተተ ይላል ታሪኩ። እየጎተተ በግዳች የዚህ ዓለም ጋር ብቻ በሁለት ሰዎች ሙሉ ፈቃድ የሚፈሰሙ ይሄ ግን በግዳጅ በግዴታ እየጎት ተወስዳል። ወተንሳይላ እንደውም ተነስቶ በአደባባይ የሚገርመው ነገር በአደባባይ ተነስቶ ወደ ጫጉላ ወደ ጽርሁ ይዞ መሄድ ሲነሳ ልክ የጎልያድንና የዳዊትን ትግል በአይነ ሕሊናችሁ ተመልከቱት። ዳዊት ትንሽ ብላቴና ነው። ጎልያድ ደግሞ አይታችሁታል። ምን የለበሰው ልብስ ብረት ነው። ልክ እንደዚያ ልክ ጎልያድን ጎልያድን በትንሽ ነገር በኃይለ እግዚአብሔር ዳዊት እረኛው ብላቴናው እንደ ጣለው እንደ ገደለው እንዳሸነፈው ሴቷ የሀገሪቱን መሪ በአደባባይ ላይ ዘረረችው ይላል። ማን ይህንን ያደረገው? የእግዚአብሔር ኃይል ኃይልለ እግዚአብሔር የታማኝነት ውጤት ነው። ይሄ ኃይለ እግዚአብሔር ነው። ይሄ በብዙ ቅዱሳን ላይ የሚገለጥ ነው። በእናንተም ላይ የሚገለጥ ነው። አፈረ ይላል ሴት በወንድ ተሸንፈው፣ ለዚያውም የሀገር መሪ፣ ተራ ሰው አይደለም። አፈረ። ከሀፍረቱ የተነሳ ትእዛዝ መመሪያ ሰጠ፣ አንገቷ እንዲቆረጥ፣ አንገቷ እንዲቆረጥ። እስከ ሞት መታመን ይሄ ነው። የክርስትና ታማኝነቱ አደራው ምንድን ነው? እግዚአብሔር አባት መሆን እኛ ልጅ መሆን፣ የእግዚአብሔርን አባትነት በማይረባ ነገር ማበላሸት ስላልፈለገች። ክርስትና ማለት የእግዚአብሔር አባትነት የክርስቲያኖች ልጅነት ያለው የእምነት ገመድ ነው። ታማኝነት የሃይማኖትና የምግባር ማሰሪያ ነው። ልክ እኛ አሁን ለምሳሌ በቆርቆሮና በወራጁ መካከል አግድመው ያሉ ቆርቆሮውንና ወራጁን ያገናኘው ምንድን ነው ይባላል? ፊት ለፊት ያለ ምልክት ነው የምናገረው። ያለው በወራጁና በቆርቆሮ መካከል ልክ ሚስማሩ የተመታበት ወራጁን እናንቱን ያገናኘው ምንድን ነው ስሙ? ማገር! ሁላችሁም ተናገሩ። ስሙ ጠፍቶኝ አይደለም እንዳተነሱት ነው። ሃይማኖታችንና ምግባራችንን አንድ የሚያደርግልን የሚያስተሳስርልን ማገሩ ታማኝነት ነው። እንግዲውም ሃይማኖትማ የእኔም የእናንተም የአርሴማ ሃይማኖት አንድ እኮ ነው። ምግባራችንም ይሁን እንጾማለን፣ እንጸልያለን፣ እንቀድሳለን እንደሷ እያከናወን ነው። የጎደለው ግን ማገሩ ነው። ማገሩ ጎድሏል። ታማኝነት የለም። አስመሳይነት አለማዊነት ክርስትናችንም ምግባራችንንም ተፈታትኖታል። የተቃጠለ አምፖል አድርጎታል። የተቃጠለ አምፖል ምን ያደርጋል? ሁሉ ታይታ ላይ ነው አሁን ያተኮረው። መዝሙራችን፣ ቅዳሴያችን፣ ሁለመናችን ሰው እንዲያየው እንጂ እግዚአብሔር እንዲያየው የሚያደርግ ነው። መንፈስ የለም፣ መንፈስ የለም። እግዚአብሔር የሚያድርግ እውነት ነው። በዘመናዊው እግዚአብሔር ባቀረበልንም ትሩፋት ማስተማሪያ ማድረግ አስፈላጊ ነው። ነገር ግን መጀመሪያ ውስጣችን ክርስቲያን ሊሆን ይገባል። ውስጧ ክርስቲያናዊ ስለነበረ የእግዚአብሔር መንግስት፣ ቅድም ወጣቶች እንደተናገሩት ወደ እግዚአብሔር መንግስት ከዚህ ክፉ ዓለም ከስደቱ ዓለም ከረሃቡ ዓለም ከችግሩ ዓለም ከመገፋፋቱ ዓለም ዘላለም በምን ቋንቋ ልግለተው? እግዚአብሔር ፊቱን እያዩት የማይጠግቡበት አለም ገባችሁ? አባባሌ እግዚአብሔርን በአካል ፊቱን እያያችሁ ፊቱን ሳትጠግቡት የምትኖሩበት ዓለም። በዚህ ዓለም የማይጠገብ ነገር የለም። የእግዚአብሔር ፊት ብቻ ነው የማይጠገብ፣ እሱን እያዩ መኖር። ሁለተኛው ዘላለማዊውን ርስት ከእግዚአብሔር ጋር መኖርን የታደለችበት ቀን ነው ዛሬ። ከዚያ ከመከራ ከእስር ቤት ከስደት